ማን እንደ እናት ማን እንደ ሀገር የት ይገኛል ምሰሶና ማገር? የትም አይገኝም፣ እውነታው እሱ ነው። ከልብ እና መሰግናለን ካሳሁን ዘውዱ። በዚህ ምዕራፍ በከፍታ ከመጡ ከአራቱ ተወዳዳሪዎች አንደኛው በድንቅ ብቃቱ እንግዲህ ሲያስደምመን እዚህ ይደርሷል። አሁንም ግሩም ነበር። ፀሃዬ ዮሃንስ ባለህበት ምስጋናችን ይድረስህ። ከአሌክስን ጀምር እውነት ነው ማን እጅግ አድርጎ ነው ደግሞ ይሰራው። እኛ በስደት የኖሩን ሰዎች እናውቀዋለን። ና በጣም ጥሩ አድርገን የተጫወትከው፣ በርታ። በእኛ ጊዜ እንዲህ አይነት መድረክ አልነበረም። እኛ ድሮ በምንሰራበት ጊዜ እና የአሁን ልጆች እድለኞች ናቸው፣ እንዲህ አይነት ትልቅ መድረክ አላቸውና እኛ በከፍተኛ ምናምን እንያደግ ነው። እኛ ከፍተኛ የነበርን ልጆች እዚህ ቦታ እንድንደርስ አንድ ትልቅ ሰው በዚህ አጋጣሚ ማመስገን ፈልጋሉ ጋሻ አብዱራህማን ይባላሉ ከፍተኛ በገንዘባቸው ጭምር እየረዱን ዛሬ ላለንበት ደረጃ እዚ ያደረሱን በከፍተኛ ምስኪነት ልጆች በሙሉ ጋሻ አብድራህማንን ማመስገን ፈልጋሉ እንደዚህ አይነት እንቁ ኢትዮጵያውያን ክብር ይገባል። እናመሰግናለን። ዳኞቻችን ሙዚቃውን በፈገግታ ጀምረው በፈገግታ ነው የጨረሱት። በአስተያየት ደግሞ ምን ይላሉ? እንዴት ነ እንዴት አንጀት የሚያርስ ልብ የሚሞላ ፐርፎርማንስ እንደነበረ እውነት እውነት ልነግር አልችልም። በጣም በጣም የሚገርም ነበር። እኔ ሁሌ አንተ ስትዘፍን ዛሬ የሚሰማኝን አንዴ የደበቅኩትን ስሜት ማውጣት ፈለግኩኝና እውነት ሁሌ ካሳሁን ሲዘፍን በጣም ነው የምቀናው። ማለት ዘፋኝ መሆን እፈልጋለሁ፣ ግን ያው አይሆንም። ማለት የሚሰጥ ነገር ስለሆነ እውነት በጣም ነው የምቀናብህ። የእውነት ይነምና በቃ ዊሽ አረጋለሁ ወይ፣ እኔ ድምጻዊ መሆንኩኝ ዘፋኝ መሆንኩኝ እንደዚህ ልክ እንደ ካሳሁን እንዳዜ ምናምን እላለሁ በልቤ። የእውነቴን ነው የምነግርህ፣ እና በጣም የሚደንቅ ቃል የሚያሳጣ ፐርፎርማንስ ነው። የእውነት ነው የምነግርህ። ግን መጀመሪያ ላይ ቫሊዩ አድ ያደረግከው ነገር በጣም የሚገርም ቴክስቱ በጣም የሚገርም ነው። ማለት ፀሐዬን በውስጡ ጠቅሰህ ነው ስታዜም የነበረው እና ክሊርሊ መስማት ስለምንፈልግ አንዴ እንድትደግምልን እሱ ልጠይቀ ብዬ በዜማ በዜማ የእናት አገር ፍቅር መቺ ደንቃ ቃል ቢጋንን ርቀው ቢያልሙት ቅዤት ነው እንቅልፉም ስምም መክሮኛል፣ በዜማው እንዳሌዳ ገርጥዬ ማን እንደ እናት ያለው ወዶ አይደለም ጽ በጣም ነው የሚገርመው። ዚስ ኢስ ሶ አርቲስቲክ እውነቴን ነው፣ በጣም አርቲስቲክ ነው በጣም እኔ እንደው ቢፈቀድልኝ ከአስር ሺህ በላይ ብሰጠ፣ በጣም ነው ደስ የሚል። እሺ ካሳሁን ዘውዱ የፀሃዬ ዮሃንስን ማን እንደ እናትን የእውነት የእውነት በቃ ማንም ሰው ከሀገሩ የመሰደድን ነገር እንዳያስብ ሀገሩን ከእናት ጋር እያመሳሰለ እናት ሀገር በእናት እንደምትመሰል እናቱን ማንም ጥሎ መሄድ አይፈልግም ግድ ካልሆነበት እና እዚህ ጋር ደግሞ ምስክራችን አለ አለማየሁ በደንብ አድርጎ 19 ዓመት ከሀገር ውጭ መሰደድና በሌላ ዓለም ሀገር ላይ መኖር ምን አይነት ስሜት እንዳለው መመስከር የሚችል ሰው ነው እዚህ ጋር ያለው እና ያንም ፍንትው አድርገህ ነው እዚህ ጋር ያውም ሳትሰደድ ስሜቱን ለእኛ እንዲጋባ ያደረግከውና የጨመርከውም አድ ያደረግከውም ነገር አሁን ብሩኬ ሲያስደግም የበለጠ ስሜቱ የተያያዘ መሆኑንና በደንብ ኤክስፕረስ እንዳረከው ተሰምቶኛል። የእውነትም ማን እንደ እናት አንተ ስዘፍነው ሁሉ ነገር ያምርበታል። እውነት ነው የምናገረው። እዚህ ጋር ለሁሉ ነገር የምትሰጠው ኤክስፕሬሽንና ግጥምና ዜማው የምታዋህደው ነገር ለእኔ በጣም የሚደንቅ ስሜት ነው የሚሰማኝ። በርታ ነው የምለው ካሳሁን ዘውዱ እኔ መቼም ዛሬ ብበደር ሁሉ ደስ ይለኝ ነበረ። ከአማን 10 ሺህ ነው የምሰጥ። አበደረኝ። በጣም አሪፍ ነው። ከሰው ከመግቢያው ጀምሮ ይሄን ዘፈን በጣም በከፍታ ነው ያመጣኸው። ግጥሙን ለፀሐይም ክሬዲት የሰጠኸውም በጣም ስቶሪ ይፈጥረለት፣ በጣም ደስ ይላል። ዛሬ እኔ ራሴ የድሮ ደራሲዎች አባባል ትዛ ላይ ማለት ነው እና ምን ይላል በቃ ሙዚቃው ዘፈኑ የሚፈልገው ልክ ነው ያስገባሁ ለ በቃ ገባለ። በደንብ ነው የተጫወጥከው፣ በደንብ ነው የሰራው። ካሳሁን አንበሳ። እኔ አንተን ብቻ ሳይሆን ዛሬ ማመስገን የምፈልገው ዛሬ ዳኞችን ከመቼውን በላይ ወደድኳቸው። የሰጡት ነጥብ በጣም ትክክል ነው። አስር ሺ ነው ሰጠ አንበሳ